ምን ጀምር ሌላ እሺ አዳን ድረስ እኮ አስቸጋሪ ነው። ያው እንግዲህ የፍቅር ግንኙነት ውስጥ ያሉ ሰዎች አብዛኛው ዓለም ላይ በተጠናው ጥናት ከንፈር ለከንፈር መሳሳሙ ትልቅ ቦታ የሚሰጠው ነው። ጥልቅ ስሜትም አለው። በጣም የሚቀራረቡበትም የኔ ብቻ ነው ለሚሉ ሰው የሚያደርጉትም ነገር ወይም ያላቸውን የፍቅር ጥልቅ ስሜት የሚገልጹበትን መንገድ ነው እና ብዙ ጊዜም ፈርስት ኬስ የመጀመሪያ መሳሳም አትረሳም የሚሉ ሰዎች አሉ። በተለየ ሁኔታ የሚያስታውሱ ሰዎች አሉ። እንደ ባህል ደግሞ እኛ ሀገር ላይ የከንፈር ወዳጅም የሚባል አለ አይደለም። ይከንፈር ለከንፈር ያለውን መሳሳም በተመለከተ ለመግለጽ ነው። በቅርቡ እንግዲህ ያው ከአሪ ብሔረሰብ ጋር በተያያዘ ከንፈር ለከንፈር እንደሚሳሳሙ ተመልክቻለሁ። ማንኛውንም ሰላምታ እናትና ልጅም ማህበረሰቡም እንደዚህ አይነት ባህል አለውና ይሄ በተለየ መንገድ መጠናት አለበት። ምክንያቱም እዚህ ቢቢሲ ያወጣው ቪዲዮ ነውና በመሳሳም ላይ ጥናት ያደረገች አንድ ባለሙያለች ልጅ እና በተለያዩ ዓለማችን ክፍል ውስጥ ያለው ባህል ለመሳሳም የሚሰጠው ቦታ እና ከፍቅር ግንኙነት ጋር በተያያዘ በተለያዩ ማህበራዊ መስተጋብሮች ውስጥ ምን ይመስላል የሚለውን ያጠናች ናትና ለየት ያሉ ባህል እምላቸውን ተመልክቻለሁ ብላ የገለጸቻቸውም አሉ። ይሄኛው እንግዲህ ሊኖር ይችላል። ሌላም አካባቢ ሀገራችን ላይ በተለይ ማህበረሰብን የሚያጠኑ ባለሙያዎች ቢያዩት ለየት ለየት ያሉ ባህሎችን ልናገኝ እንችላለን። ከዛ ውጭ እንግዲህ ህጻኑንም በተፈጥሮ የከንፈር መነካካትን የምንወደው ነገር ነው የሚለው ነገር ተገልጿል። ጡት ከመጥባት ጀምሮ ከንፈሮቻችን ልክ ወደ ጡት ሲሄዱ ወተት እንደሚያገኙ በደመ ነፍስ የሚያውቀው ነገር ነው። አንድ ጨቅላ ህጻን ና፣ ያ ነገር ከንፈርና፣ የሆነ ነገር የሆነ አካል መገናኘቱ ይዞት የሚመጣውን ነገር በደመ ነፍስም ከህጻንነት ጀምሮ እየተረዳን ያደግነው ነገር ነው፣ የሚለው ነገር ተጠቅሷል። ከዛ ውጪ ደግሞ የወላጆች አመጋገብ ነው። እንዳሁኑ ምግብ ተፈጭቶ ልሞ ለህጻናት ህጻናት ምግብ ተብሎ ተዘጋጅቶ ሳይቀርብ በፊት እናቶች ምን ያደርጋሉ? አላምጠው ለልጆቻቸው ይመግባሉ። አፋቸው ውስጥ ያለው ማለት ነው። ወፍ እንደምታበላው በእንስሳትም እንዲህ አይነት ነገር አለ፣ በሰዎችም እንዲህ አይነት ነገር አለ እና ይሄ ኢቮሉሽን ቲዮሪ ተብሎ ይሄ ከንፈር የመሳሳም ነገር ከየት መጣ የሚለው የሰው ልጅ ከጦጣ ዝርያኔ የመጣው ከሚለው ጋር በማገናኘት ያጠኑ ሰዎችም ይሄም የተወረሰ ነው የሚለውን ለመግለጽ ይሞክራሉ ማለት ነው። ሌላው ከንፈሮቻችን በጣም ሴንስቲቭ ናቸው፣ ስስ የሆኑ ወይም ደግሞ ለስሜት ቁርኝት ቅርብ የሆኑ ቦታዎች ናቸው የሚለውን ነገር ለመግለጽ ይሞክረዋል። ብዙ ነገር ምንድነው ያው አብዛኛው የሰውነታችን ክፍል ይሸፈናል፣ ፊታችን አይሸፈንም በልብስ አሁን ዘመናዊ በምንለው ማህበረሰብ ውስጥ። ስለዚህ አንድ ዊሊያም ጃንክዌክ የተባሉ አንትሮፖሎጂስት ናቸው ምን ብለዋል? አለባበሳችን የተጋለጠ በሆነ ቁጥር የመሳሳብ እድላችን ዝቅተኛ ይሆናል፣ በጣም ልብሶች በለበስን ቁጥር ደግሞ የመሳሳብ እድላችን ይጨምራል ብለዋል። እራቁትን ለምሳሌ ብትወኝ ወይም ትንሽ ልብስ ጣል ያደረግሽ አጥንቶ ነው እንግዲህ እነሱ ጣል ያደረገ ማህበረሰብና በደንብ የለበሰ ማህበረሰብ ከመሳሳም የከንፈር ለከንፈር ከመሳሳም ጋር ያለው ነገር ይለያያል። ልብስ ስትለብሺ የበለጠ ወደ ከንፈር ልትሄጂ ትችያለሽ ማለት ነው። ምክንያቱም የብቸኛው ተጋላጭ ክፍል ከሰውነትሽ የሚታየው ፊትሽ ነው። ከፊትሽ ደግሞ ከንፈርሽ አለ የሚለውን ነገር እንግዲህ አጥንተው እነሱ በተለያዩ ማህበረሰብ ውስጥ ይሄንን ነገር አሳይቷል። ከዛ ውጭ ግን ይሄ ከቦታ ቦታ የሚንቀሳቀሱ አድ ነው እና ምግባቸውን ለቅመው የሚበሉ ጎሳዎች ይኖራሉ። በእነሱ ላይም የተጠና ጥናትም ተመልክተዋል። እነዚህ ሰዎች ላይ ያለው ሁኔታ እንግዲህ አብዛኞቹ ሲታዩ እነሱም የአለባበሳቸው ሁኔታ እርቃን የሚባል አይነት ነገር ነው እና እነሱ ያላቸው ይሄ ብዙም የመሳሳም ልምድ እንደሌላቸው ተጠቅሷል። ምክንያቱም አብዛኛውን ነገራቸውም የሚታያዩት ነገር ነው። የሰውነት ክፍላቸውን ያያሉ። ስለዚህ ያን ያክል ሴንስቲቭ አይደሉም፣ ነው ከንፈር ጋር ሄዶ ለመሳሳም የሚለውን ለማንሳት ሞክረዋል። ነገር ግን ልብስ ስትለብሱ ብቸኛው ለስሜታችሁ ቅርብ የሆነው ቦታ ይሄ፣ ለመነካትም ቅርብ የሆነው ቦታ የሰው ልጅ ፊት በተለይ ከንፈር ነው የሚለውን ገልጸዋል። አጥኚ በሁሉም ባህል ውስጥ እንግዲህ ማለት ይቻላል ግማሽ አክሉ ማህበረሰብ ወይም ግማሽ አክሉ ባህል ውስጥ የከንፈር መሳሳም ባህል አለ። በመቶ 68 ባህሎች ውስጥ በመላው ዓለም እኚሁ ፕሮፌሰር እንደገለጹት 46 በመቶዎች ከንፈር ለከንፈር መሳሳ በፍቅር ግንኙነት ውስጥ አለ የሚለውን አስቀምጠዋል። የማይሳሳሙ ባህል ባለባቸውን ቦታዎች እንደዚሁ ሰዎች ከመሳሳፍ ባለፈ በብዙ መንገድ የስሜት መቀራረብን ቁርኝታቸውን የሚገልጹበት መንገድ አለ ተብሎ አንዱ ይሄ ሼርል ክሪሳን፣ የተባለች ደ ሳይንስ ኦፍ ኪሲንግ በሚል ጽሑፏ ላይ እንዳሰፈረችው አንድ ለየት ያለ ባህል የማስታውሰው፣ የሆነች ደሴት ውስጥ የሚኖሩ ናቸው እና ወንዱ ከፍ ያለ ቦታ ላይ ይቆምና ሴቷ ዝቅ ትላለች። ማሽተት ነው እና በማሽተት ፊቷን እንደዚህ ቆሞ ይህ እንዴት ነው? የሆነ እንስሳ ምናምን ልጃቸውን የሚያሸቱ ወይም እንስሳ ለእንስሳ ይሄ በማሽተት የሚግባቡ ጠረንን በመሳብ የሚግባቡ አሉ አይደል ልክ እንደዛ ሁሉ በማሽተት ስሜታቸውን ይገላለጻሉ ይሄ ለየት ያለ ባህል ሆኖ አግኝቻለሁ ስትል ገልጻለች ሌሎቹ ደግሞ አይላይን በመታየት ፈጠጥ ብሎ ጥልቅ ስሜትን ይገላለጻሉ የሚል ይሄንንም የጠቀሰችው አለ የግድ ይሄ መሳሳም የሚባለው ነገር ሁሉም ማህበረሰብ ውስጥ ላይሰራ ይችላል ግን አንዳንድ ማህበረሰብ ውስጥ ደግሞ በተለያየ መንገድ በመተቃቀፍ ሊሆን ይችላል። በተለያየ ሁኔታ ብቻ ያላቸውን ፍቅር የሚገላለጹበትን መንገድ አለ። አብዛኛው ማህበረሰብ ውስጥ መሳሳም ከንፈር ለከንፈር በፍቅር ግንኙነት ውስጥ ቦታ ቢኖረውም ግን ሌሎች መንገዶችንም የሚከተሉ ሊኖሩ ይችላሉ። ዋናው ነገር ግን ጥልቅ ስሜቶች ያ ሰው የእኔ ብቻ ነው የሚለውን ነገር ለመግለጽ ታማኝነትን የምታሳይበት መንገድ ነው። ዋናው ነገር የሚያግባባን መሳሳም በሚለው ላይ የሚለው ተጠቅሷል። ግን መሳሳም ደግሞ ከጊዜ ወደ ጊዜ እየጠፋባቸው የመጡ ሁኔታዎች አሉ። ለምሳሌ በሽታና ወረርሽኝ በዋናነት ተጠቅሰዋል። ወረርሽኞችና በሽታዎች ሲመጡ በሽታ እንዳይተላለፍ በሚል ክልከላዎችን ያደረጉና ና ይሄ ባህል እየቀረ የመጣበት ሁኔታ ተመልክተዋል በጥናታቸው ውስጥ። አሁን በእኛ ባህል ውስጥ ከተማ አካባቢ ላይ የተለመደው ጉንጭ ተሳሳሚ ጉንጭና ጉንጭ ሽን ነው እንጂ ከንፈርና ጉንጭ ማገናኘት ቀርቷል። አይደለ? ይሄ ዝም ብሎ የውሸት መሳሳሚ ይመስል ማለት ነው። ገጠሩ አካባቢ ላይ ግን ምራቃቸው እስኪነካሽ ድረስ አገጭሽን ይዘው ነው እያገላበጡ የሚሰሙሽ። ይሄ የተለመደ ባህል አሁንም ድረስ አለ። ግን ወደ ከተማዋ አካባቢ ስትመጪ ጉንጭና ጉንጭ ማገናኘት የትከሻ ከዛ ደግሞ ወደ ትከሻ አሁን ደግሞ እንዳየ ነው አለምክቀርቷለሁ ወደዛ እየመጣን ነው ና ይሄ ወረርሽኝ እንዲያውም የሚቀጥል ከሆነ ለረጅም ጊዜ ተብሏል እኮ የሰው ልጅ እንደ ድሮ መሳሳምን መተቃቀፍም መጨባበጥንም ሊረሳው ይችላል ሰው ልጅ ድሮ ይሳሳም ነበር ሊባል ይችላል ወደፊት የቀደሙት ትውልዶች እርስ በርስ ይሳሳሙ ነበር ተብሎ እንደ ታሪክ ይወር የወረርሽኝ አጋጣሚዎች እንግዲህ የነበሩ ጥልቅ ስሜቶችን መገለጫ መንገዶችን እያጠፉት ምን ያክል እንደሚመጡ አጥኞቹም ተመልክተዋል እንግዲህ በሰው ልጅ ማህበራዊ ግንኙነት ውስጥ ትልቅ ቦታ አለው። መሳሳ የሚለውን ግን ለማሳየት ሞክረዋል የተባለው ነው። እንግዲህ የሰው ልጅ በስብጥር ውስጥ ይኖራል። ከከተማ እስከ ደን ውስጥ ድረስ የሚኖሩ ሰዎች አሉ። በራሳቸው እምነት፣ ባህል በራሳቸው የኑሮ ዘዬ ውስጥ እና የማህበረሰብ አጥኞች ብዙ ይፈልጋሉ። እነኚህ ሰዎች ከየት አመጡት ይሄን አለባበስ ይሄን ሰላምታ አሰጣጥ ይሄን የፍቅር አገላለጽ ይህንን የልጅ እንክብካቤ የሚለው ላይ ሁልጊዜ ጊዜ ነው የማያቋርጥ ጥናት ይደረጋል። የማህበረሰብ አጥኞች ብቻ ሳይሆኑ አብረው ደግሞ ስነ ልቦናውንም ሌሎች የሕክምና ጉዳይን መሰረት ያደረጉ ነገሮችን ከሰው ልጅ ስልጣኔ ጋር በደም ምን ያደገ ሊሄድ እንደሚችል እየተቀየረ እንደሚሄድ ጣፋም እንደሚችል ወደፊት ደግሞ ትንበያም እኮ ይቀመጣል። በምን አይነት መንገድ ደግሞ ይመጣል? ይሄ ለምሳሌ ፍቅርን መገላለጹ የሰውነት አካልን መሰረት ባደረገ ብቻ ሊሆን ይችላል፣ ሌሎች አማራጮችም ሊኖሩ ይችላሉ የሚለውንም እንድናስብ ያደርጋል። ቴክኖሎጂ እኮ አሁን እንደዛው አድርጎታል። በርቀት ያለ ሰው እንግዲህ ተግባብቶ ተነጋግሮ ጨርሶ በማውራት ኢሞጂ እኮ ሲመጣ እንደውም ወደ ኋላ ተመለስን የተባለው የድሮ የዋሻ ውስጥ ስዕሎች ነበሩ፣ አደለ? ስሜትን ለመግለጽ መራመድን፣ መቀመጥ፣ መሳቅ የተቀመጡ ምልክቶች ነበሩና ወደ ኋላ ኢቮሉሽን አደረግን አይነት ነገር የሚል እንትን አይቼ ነበር። አዎ፣ ቢሆንም ግን ይሄንን የምንገልጻቸው ስሜቶች አሉ አይደል? ለምሳሌ የሆነ ሰው በፍቅር ሲያይሽ እኮ አይኑ ያስደነግጣል። አይኑ ያስደነግጣል። ድሮ ሰዎች ፍቅር ሲይዛቸው አንዱ የሚናገሩት ምልክት አይኑን ማየት ፈራሁ፣ አይኑን ባይኔ ለሆነ ደቂቃ ማየት። እነዛ ጎሳዎች ግን በደንብ ነው የሚተያዩት። የሚወዱትን ሰው ነው አይደል? አዎ፣ የሚወዱትን ሰው በደንብ መተያየት ማለት ታገኝባቸዋለሽ። ይሄ ባለፈው አሁን ከአፍንጫ ቅርጽ ጋር ተያይዞ አንድ በደንብ ሰፊ ጥናት ተደርጎ ነበር። አፍሪካውያን ለምን አፍንጫቸው ሰፊ ሆነ እና እነዚህ ደግሞ ነጮች ወይም አውሮፓ አካባቢ ደግሞ ለምን ጠባብ አፍንጫ ኑሯቸው የሚል ከበቃ ከአየር ንብረቱ ጋር በተያያዘ ወደ አእምሮ የሚገባው የአየር መጠን በተፈጥሮ ራሱ መመጠን አለበት እና ሙቀት አካባቢ ስትኖሪ አይምሮሽ ቀዝቀዝ እንዲል የሚገባው አየር ሰፋ ማለት አለበትና የአውሮፓውያን አየር በጣም ቀዝቃዛ ነው። ስለዚህ በእኛ መጠን ከገባ ይቀዘቅዛል። ብሬን ፍሪዝ የሚባለው ያጋጥማቸዋል አይምሮቸው እና በሂደት እየጠበበ እየቀጠነ ሄደ ነው እና ቀለል አድርገሽ የምታያቸው ነገሮች ላይ እንደዚህ ሰፋ ያለ ጥና ሲደረግ ብዙ ጊዜ የምመለከታቸው ለምሳሌ ዝም ብለሽ ሰው ከሚያደረገው ነገር

እና ምን ብሎ ያስቀምጡታል ሙያተኞች ለምሳሌ ከነጠርሙሱ የሚጠጡ ሰዎች በልጅነታቸው ያልጠቡ ናቸው እና እዚህ አፍ አካባቢ ያለ ከንፈር አካባቢ ያሉ ምንድነው ህዋሳቶች አልተነቃቁ ናቸው እና ካደጉ በኋላ ያጡትን ነገር በመንከባከብ እንዲነቃቃ ማድረግ ይፈልጋሉ እና ሲጠጡ የሚጠጡትን መጠጥ ብቻ ሳይሆን የሚያዝናናቸው ና የሚያስደስታቸው እርካታ የሚሰጣቸው በደንብ መነካካቱ ካፋቸው የሆነች ስታይልም ሊኖራቸው ይችላል እኛም የሰው ልጆች እንግዲህ የከንፈር መሳሳም ከህጻነታችን ጀምሮ ያደገብን እንደሆነ እኮ ነው እዚህ ላይ የተጠቀሰው። ጡት ከመጥባት የጀመረው ነገር እያደገ እንግዲህ በምንድነው የሚለው ነገር የሆነ ፖዚቲቭ የሆነ እንትን ሪዋርድ ታገኝበታለሽ ነው ልክ ደዛ ስትሄጂ የምታገኙ ጥሩ ምላሽ አለ የሚለውን ለመግለጽ ያክል ተሞክሯል። ይህ ዲሽታ ጌና ላይ ያው እሱን ዘፈን ሲዘፍን አንድ አድናቂው የሆነ ቪዲዮ ተለቅቆ ተመልክተን ነበር አይደል? ምሽት ቤት ይመስላል ሄዳ ስመዋለች። ከዛ እሱ የሰጠው መልስ ገርሞኛል። ያው በጣም ስላደነቀች ነው። ለነገሩ በእኛም አገር ባል ከንፈር ለከንፈር ስለምንሳሳም ችግር የለውም፣ ላረጋጋ ምንም የተለየ አዲስ ነገር አልተፈጠረም ነው እንደዛ ብሎ ቆብ ያልፈው ይሻላል። በቃ ወ ለኔ አይ ደስ ይላል እኮ ስሜት የለውም ለእኔ ነው። በቃ እሷ ይሄ ከንፈር ለከንፈር መሳሳም ከተማ አካባቢ እንዴት ሄደሽ ዝም ብለሽ ልስሚያቺም አይደለም፣ ጥሩ ምላሽ ማግኘት አለብሽ። ወይም ደግሞ ያንቺ የሆነን ሰው ነው ሄደሽ ልስሚው። ያን ካደረግሽ ደግሞ ሰውየው ባልፈለገው ሁኔታ፣ ለዚያውም ባለ ትዳር የሆነ ሰውዬ የሚመጣው ምላሽ ጥሩ አይሆንም። ቤተሰቡንም የሚረብሽ ነው። ግን እሱ በቃ ሴንሳ የሚሰጠኝ ነገር አይደለም ነው። በተቃራኒ ጾታ ግንኙነትም የሚታይ ነገር አይደለም። እኛም ማህበረሰባችን ውስጥ በቃ እንደማንኛውም እንደመጨባበጥ የምናደርገው ነገር ነው አመላለሱ የሱ ክሊፕ ውስጥ ማን ነው ከቤቱ ሲገናኙ ሲሳሳሙ ይታያል። እንደተባለው ነው ወፍ እንዳገሯ ትጮሃለች ነው። ስሜት እንዳይሰጠን የሚያደርጉን ለተለተ ልምምዶች እና ብዙ ሰው የሚያደርገው ነገር ነው አናወራው። መጨባበጥ ለምሳሌ ሊያስገርም አይገባም። እስያውያን ለምሳሌ ጃፓን እና ቻይና ጋር ብትሄጂ ግን መጨባበጥ በፊትም የላቸውም። ካንገታቸው ጎንበስ ይላሉ፣ እጃቸውን ደረታቸው ላይ አድርገው። አሁን ልክ ኮቪዱ ሲመጣ ለነሱ አልገረማቸው፣ እኛ ተገረምንበት። እንደተባለው ይሄ ከፍቅር ጋር እኔ ነው ከምትዩ ሰው ጋር የምናደርጋቸው ምናልባትም አደባባይ ላይ ማናደርጋቸው ሌሎች ነገሮችን በተመለከተ ግን ከማጋር መቼና የት ነው ያደረኩት የሚለው አንዱ መስፈርት ይሆናል። ስለ መግባባት ማለት ስለ ጉርሻ መጎራረስኛ ገር አሁን በጣም ኖርማል የሆነ ነገር ነውና ስለ ጉርሻ እየነገረችው እና አሁን እኔ አንድ ሴት ብታጎርሰኝ በምንም መልኩ ከሌላ ነገር ጋር መተርጉም የለብኝም ማለት ነው ብሎ በጣም አጥብቆ ነው የጠይቄ ነበር። ሁሉ እና ስታጎርሰኝ ምንም ይሄ ወዳኛለች ወይም ፈልጋኝ ነው ወይም እኔ ለማማለል እየጣረች ነው ብዬ ልወስደው አልችልም ማለት ነው። አይጣ አትችልም። በቃ ጉርሻ ምንም ዝም ብሎ የ ጥሩ ስሜት ወይም አብሮ የመብላት አንዱ ክፍል ነው ተብሎ ሲያስረዱት ማመን ነው የከበደው። ስላልኖርሽበት ማኑ ለእኛ አንድ ሰው መጥቶ ቢያጎርስሽ አመስግነሽ ትቀበያለሽ፣ በቃ አለቀ። ሌላ ቦታ ሄደሽ ደግሞ ሌላ ባህል ውስጥ ያለን ሰው ብታጎርሽ ምንፈልጋ ነው እንጂ ከእኔ ልትበይት ይሄበታለሽ ነው። ብዙ አካባቢዎች የተለያዩ ነገሮች ይኖራሉ። ለምሳሌ መጣቀስ ከሆነ ቦታ ሆነ የሆነ ሰው ቢጠቅስ የሆነ እኮ ምልክት አለዋል። ሌላ ቦታ ላይ ደግሞ ሌላ ምልክት ሊኖረው ይችላል። አናቅም። በእጅ የሚሰጡ ምልክቶች ሊኖሩ ይችላሉ። የማማለል ምልክቶች ይኖራሉ። ወይም ሁሉም ማህበረሰብ የትም ቦታ ሊያረጋቸው የሚችላቸው ነገሮች ይኖራሉ። ዞሮ ጥናቱ ይቀጥላል። እንደነኛ አይነት ጥናቶች ይቀጥላሉ። በየዘመኑ ግን የሚሰጡት ትርጉም ይለያያል፣ በየአካባቢው በየዘመኑ። እሺ።